ሰላም ጠና ይስጥልኝ። እንደምን አላችሁ? እንደምን ሰነበታችሁ? እንደሚታወቀው ባለፈው የተለያዩ ትምህርቶችን ተምረናል። ስለ አስሩ ነገድ እስራኤል ተምረናል። ከዚያም በተጨማሪ ወደ ኢትዮጵያ ቤተ እስራኤላውያን እንዴት እንደሄዱና ቤት አድርገው እንደሄዱ ተምረናል የማነገን ተምረናል። እንግዲህ በዚሁ አጋጣሚ ደግሞ እግር መንገዳችን ደግሞ አንድ የውለታ ድርሳን ወይም ምስጋና የምናቀርበው አለ። ይሄ ምንድን ነው? በኢትዮጵያ ስንኖር የነበር ነው አይሁዳውያን በሙሉ ማለት ነው ቤተ እስራኤላውያን እንዲሁም በትክክል ጊዜው ባይታወቅም ቢያንስ ከ2500-2600 አመታት ያህል በኢትዮጵያ ምድር በምንኖርበት ጊዜ ማለት ነው። ህዝቡን እንዴት አድርገው በምን አይነት ሁኔታ ይዘውት እንደቆዩ ብዙ ታሪኮች አሉ። እነዚህም እንግዲህ በኢትዮጵያ ውስጥ ሲኖሩ የነበሩት ካህናት እንደሆኑ ነው ዛሬ የምንማረው፣ እና ይህንን ደግሞ እንግዲህ ቄስ ዮሴፍ ሀይም በዚህ ጉዳይ ሰፋ ያለ ትምህርት ይመሰጡናል። ምክንያቱም ራሱ እኔ ከምደነቅባቸው ራሱ በግል ከምደነቅባቸው ነገሮች በሙ ይህን ያል ሽ አመታት ያህል እነዚህ ካህናት ህዝቡን እየመሩ ባያቆዩትና እስከዚህ ደረጃ ባይደርሱ ኑሮ እኛም ራሱ ዛሬ ከዚህ አሁን ካለንበት ኢየሩሳሌም ድረስ አንደረስም ነበር ማለት ነው። በእርግጥ ሁሉ እንግዲህ የዓለም ፈጣሪ በየቦታው የተለያዩ ጊዜያትን መሪዎችን ይሰጣሉ ይሰጣል። በዚህ አማካኝነት እንግዲህ ለዋናው ምስጋና የምናቀርቢያው ለፈጣሪ ሲሆን ከዛ ቀጥሎ ደግሞ ፈጣሪ ደግሞ ለሰጣቸው ደግሞ ይህንን ህዝብ መርተው ላበቆን ካህናት ደግሞ እንዲሁ ዛሬ ምስጋና እና ስለነበረው ነገር እንማራለን። አሁን እንግዲህ ይህንን ወደ ቄስ ዮሴፍ ሀይም አቀርባለሁ። አብረን እንከታተል። አመሰግናለሁ። እሷን እንግዲህ እሺ፣ ሰላም ሰላም፣ ቤተ እስራኤል ማህበረሰብ በሙሉ ሰላም ሰላም እንግዲህ ተማሪ ለዘር ዲባሽ ስለ ኢትዮጵያ ይሁዳውያን እየተከታተለ ጥያቄውንም እያቀረበ ነው። እና እንግዲህ ሁለት ሺህ አምስት መቶ ስድስት መቶ በስደት ዓለም ስንኖር ሃይማኖቱንን ተጠብቆ ስነ ስርዓቱ ተጠብቆ ልክ እንደ ቤተብሎች እንደነበረው ሲያዋዱት የነበሩት መምህራኖችን ልቃ ካህናቶች ይህን ያህል ዘመን ሰውን እንዳይሳሳት ኃጢአት እንዳይገባ ጠብቀውት የኖሩተይ እነዚህ ካህናቶቻችን፣ መምህራኖች ፍጹማን ቅዱሳን እነሱ ይህን ያህል ዘመን ከቦታ ወደ ቦታ፣ ከገጠር ወደ ገጠር እየተዘዋወሩ ህዝቡ እንዳይሳሳት፣ ህዝቡ አግድሞ እንዳይሄድ ጠብቀውት አስተምረውት ያዘመን ነው የነበረውና እርግጥ ትልቅ ምስጋና የሚገባቸው መምህራኖች፣ ካህናቶች ቀሳውስቶች የሙሉ ዘመን ህጉን ጠብቀው ልክ ቤተ ምን እንደነበረውና መጽሐፉ እንደሚያዘው ወርቱን እንደሚያዘው ማለት እንግዲህ እ ሴት ልጅ ስትዳር በህገ በህጓ ወንድየው ተከሽሮ እሷ ወንድየው ደግሞ አካቶ ተና ሳይል ከሰከስ እ ሳይል ከሰከስ ተማናቱ ያ ሳይል ከሰከስ እሷም ደግሞ በድንግሏ እሷም ደግሞ በድንግልነቷ በደንብ እንደዝኖ ስነ ስርዓቱ ተጠብቆ ነ ነበረ እንደዚያው መርገም ሴቶች ሲወጡ የብቻ ጎጆ ተሰርቶላቸው ከዛ እጅ ተቀምጠው እንኳንስ ይገርማቸዋል የሚገርመው ከዛ ጎጆ መርገም ጎጆ ሰባት ቀን ወርም ቢሆን ማንም አልነበረበትም በዛን ሰዓት በዛን ሰዓት ልጅ እንኳን ምት የዓመት የመጀመሪያ መርገ በምታይ ጊዜ ማፊሉ በሌሊት ቢሆን ማታ ጨለማ ቢሆን እንግዲህ እዛ ቦታ ማንም አልነበረበት፣ አይታወቅም ግን ሄዳ ነ እዛ የምትገባኝ ነበረ ቤቱ እንዳታረክስ አባቷ እንዳታረክስ እንደሆነ ያን እንጀራ እዛው እያል እንዳለ ወደ እና ይህንን ስነ ስርዓትና ይህን ህግ ጠብቀው አስተምረው ክህነቱን ቃኑ እየካኑ እያስተማሩ እየካኙ በዚህ ሀገር ተ በዚህ ሀገር ህግ ህዝብ ምራ እየዙ ሲያስተምሮ ህጉ ጠብቀው የሁለታዜን ካኖች ናቸው። እና በጣም ምስጋና የሚገባቸው ናቸው። እንግዲህ በዚሁ አጋጣሚ ደግሞ ወደፊት በአምላክ እርዳታ በአካል ደግሞ ከነሱ ጋር ተገናኝተን የበለጠ እነሱን የምንጠይቃቸው ጥያቄ ይኖረናል፣ ማለት ለመማር ማለት ነው። እንግዲህ እኛ ብዙ በዚያ እነሱ በተማሩት አይነት ህይወት አልነበርንም። በተለይ አልነበርኩም፣ እሱ ግን ነበሩ። እንግዲህ የበለጠ ደግሞ እነሱ የበለጠ ትምህርት ወደፊት ያስተምሩናል። የነበሩበትን እንዴት አድርገው ዘንድ እንደመሩት ማለት ነው። እና ይሄ ራሱ በተለያየ ኛውንኛ የተለያየ ሽባ ኑረናል ተምረናል። ነገር ግን እነዚህ በተለያየ ሽባ የሚኖሩት የተለያየ እንትን አላቸው የሚረዳዳ አለ። በኢትዮጵያ የነበሩት ግን እጅ በጣም የተለየ ናቸው። እና ህዝቡን ደግሞ በዚህ አይነት መንገድ ይዞ ማቆየት ማለት እጅ በጣም ትልቅ ነው። እኔ አንዱ በጣም እጅ በጣም ሁሉ ጊዜ ዘወት የምደነቅበት ነገር አንዱ ይህ ነው፣ እና ጣም ይገርማል። እንኳንስ አሁን ለመሻል በአለሙ ያለው የድላ ሊቃውንቶቹ እየተዛወሩ ከህዝባቸው አስተምረዋል፣ እንደ ሰው እንዳይሳሳ እንዳይስት እያሉ እነ ብዙ እነ ራምባም ብዙ እንደዚያው እያሉ በኢትዮጵያ ግና አልመጡም። እኛው እራሳችን ችለን

ማዜ ቅዱስና የሚለው ቅዱስና የሚለው ምንድን ነው? ማን ናቸው ቅዱሳን የሚባሉትን ምናን ናቸው የሚለው፣ ስለ እሱ ዝማሬ አሰጋጅቻ አለሁ። እሱም ደግሞ የሆነ ዘምረዋለሁ እና እንግዲህ፣ በዛም ደግሞ ጊዜ አለን ተረጉመዋለን። በጣም ጥሩ። እሺ፣ እንስማ እንግዲህ አምላከ ዓለም አምላከ ዓለም አምላከ ዓለም አምላከ ዓለም አምላከ ዓለም አምላከ ዓለም

ቅዱስ የሩሳለም አማን ቅዱስ የሩሳለም ቅዱስ ቅዱስ የሩሳለም አማን ቅዱስ ቤተ መቅዳሱ ቅዱስ ቅዱስ ቤተ መቅዳሱ አማን ቅዱስ ቤተ መቅዳሱ ቅዱስ ቅዱስ ቤተ መቅዳሱ አማን ቅዱስ ቅዱስ ቅዱሳኑ አማን ቅዱስ

እሷ የተማረውላ ያው እንደ ሰሚቅ ስለዚህ ወድ ደሞ ቅዱስ አለ። ከዛ ደግሞ ድቤ ሰረገላ መርካባ የአምላክ መርካባ ደግሞ ቅዱስ ነው። የአምላክ ወንበር የአምላክ ቀመጫ ሰረገላ ድቤ ሰረገላ ቅዱስ ማለት ነው። የአምላክ መርከብ እንት አርካ መርከባው ቅዱስ ሰረገላው እሱ ደሞ ቅዱስ ነው ያለ ወጻርኩ ወከልኩ ማለት ደግሞ በቃ የአምላክ ዙፋኑ ዙፋኑ ያን ዋናው ሰባተኛው እንግዲህ ስድስት ሰባተኛው ሰባተኛው አለ ሰባተኛው ሰማይ የአምላክ ዙፋን ነው። መምለክ ማደሪያ መዝፈ ያለው ያንም እሱም ቅዱስ ቅዱስ ነው ይላል። ከዛ ደግሞ እንግዲህ አባቶቻችን በደምብ በሩሐ ቆደሽ ብዙ ያዩት ነገር አለ በሰማይ አሁን ዛሬ ከባላ እንደባለው እነ ሽሞን በሩሐ እንዳገኙት በመንፈስ ቅዱስ በመንፈስ ቅዱስ የተገለጠላቸው ሁላ በሰማይ ስለ መንበሩ ስለ ግላው ስለ ውያውሉ ያይተው የጣፉት ያስጋጁ ጥሮት ነው እና ከዛ ደግሞ ይላል ደግሞ አምስት ይስራኤል ቅዱስ ቅዱስ ነው። ደሞ ሰባቱ ካዛውሉ ደሞ ሀማዛውላ ደሞ እስራኤል ደሞ ቅዱስ ነው። ምክንያቱም ከግብጽ አገር ወጥቶ በሲናይ ተራራ ወድ ወድ ሰጥቶ መጀመሪያ አብርሃምን ሁሉ ጣዖት እያመለከ ነበረ። አብርሃም ብቻውን አላመልክም ብሎ ብቻውን ስለቆመ ከአብርሃም ብቻ መርጦ ከዛ ደሞ ያው ይስሐቅን ከዛ ያዕቆብን ከዛ ሰውት ነግዳው አውጥቶ ወድ ተነሰጣቸው። ስለዚህ እናንተ ቅዱስ ናችሁና እኔ ቅዱስና እና እናንተ ቅዱስ ወርስ ነው የሰጣቸው ቀደሳቸውም። ልክ በሲናይ ፍራ እንደ አንድ ሰው ነው። አንተ ያልከን እናደርጋለን ብለው ወል ተቀብለው እሱም ቅዱሳን ብሎ ቀደሰ ቀደሳቸው። እንደናንተ ያለ እንግዲህ እናንተ እንግዲህ ሁሉ የበላይ ናችሁ፣ እንደ መላእክት ናችሁ። እንግዲህም እንኳ ሞት የለም አትሞቱም። ወንካቱም እናንተ ተከናችሁ ተብለው ነበር። ደግሞ ደሞ ጥጃውን ጥጃ የጣው ጥጃ ሰርተው እንደገና ወደቁ እንጂ። እና ቅዱስ የቀድሳቸው ማን ነው? ስራኤል ስራኤል ቅዱሳ ነው። ከዛ ሲቀጥል ደግሞ አገር ስራኤል ቅዱስ ቅዱሱ ደግሞ ደሞ ሀገር ቅዱስ። ምክንያቱም ሁሉ ሀገች የሚመለከታት እችን አገር ነው ተዋግቷባታል። እነ ባቢሎንም እነ ግሪኮች እነ ሮማኑ ምክንያቶችን

ከእዛ ደግሞ ኢየሩሳሌም እንግዲህ ኢየሩሳሌም የሚባለው በኮማ ውስጥ ያለው ኮማው እናሆን ግንባ አለ፣ ዙሪያው ግንባ አለ። በግንቢያው ዙሪያ ያለው ውስጥ ያንን ያነው ኢየሩሳሌም የሚባል ያች፣ ደግሞ ከጽዮን ደግሞ ኢየሩሳሌም ደግሞ በጣም የተቀደሰች ናት። ስለዚህ ኢየሩሳሌም ቅድስት ናት ደግሞ ደግሞ የተቀደሰ ደሞ ህዳ የተቀደሰ ነው። ከዛ ላይ እንትን አለ መዝቢያ እንትን ሙሳት የሚቀርብበት መሰዊያው በበጉ ከፍቱ የሚታረድበት የሚቀርብበት አለ። ከዛ ደግሞ ካናሱ እጃቸው የሚታጠቡበት አለ። እግራቸው እጃቸው የሚታጠቡበት አለ። ከዛ ደሞ ሲል ደሞ ሆስ ደሞ ሲገባ ደሞ የመብራቱ መብራት ሰባት ቀንድ ያለው መብራት አለ። ከዛ ደሞ

ሆስ ደግሞ ሃው ደሞ በጣም የተቀደሰው ቦታ ደግሞ ከዛ ደሞ ያማን አለ፣ ወሪቱ አለ፣ አሮኑ ያን አለ፣ ክሩቢም ከዛው ጣሉ ያን ግን በጣም የተቀደሰው ቦታ ነው። ጽላቱ ጸላቱ ሁሉ ዛኔ አለ። ከዛ ባመት አንድ ዚህ ካህኑ ገውቶ ጣናጥኖ ደሙ ደሙ ደም ረጭቶ እንዲያውሎ ጥቂት ጾታ አድርጎ የሚወጣበት ያነ ቅዱስ ቅዱሳን ይባሉ ያነ ነው። ሆስ ያነ እና ይሁል ደግላ እነዚህ ሆሙ ደሞ የጠራቸው አምላክ የቀደሳቸው ቅዱስ የተባሉ ናቸው። እንኳን እዛ ደግሞ አባ ጋላም ደግሞ ደግሞ እንስሳ ደግሞ በግና በግና ከፍት ደግሞ የተቀደሰ ነው። የተቀደሰ በቃ ለአምላክ ምክሳ የሚቀርቡ እነ ናቸው። እና ቀድስ ተኩሎ በኩር ደግሞ ያሉ ደግሞ ማሕፀን የከፈተ ሁሉ ደግሞ ለእኔ ነው አለ። ማሕፀን የተከፈተ ለእኔ ነው። በኩር ተፍራፍሬም ሆነ ተእንስሳም ሆነ ታውላችሁ የአምላክ መጀመሪያ የሚወለደው ሁሉ ለአምላክ ነው። ከፍራፍሬም ሁሉ መጀመሪያ የሚበቅለው ሚቆረጠው ምጅምስ መጥቶ ነው ያቺ ምልክት ተደርጋ ምትቀር ምትቀር ለማን ነው ለአምላክ ምትቀር እና እሄ እንው እና አሁን እና ደሞ ከእስራኤል ደሞ ሶስት ክፍል አለ እስራኤል አለ ያው እስራኤል ቅዱስ ነው ከዛ ደግሞ ለዊ ደሞ አሉ ለዊ ደሞ የበለጥ ደሞ ቅዱስ ናቸው ከእስራኤል ደሞ ደሞ ከፍ ያሉ ናቸው ከዛ ደግሞ ደሞ ደሞ ካህን አለ ካህናት ደሞ የበለጥ ደሞ የተቀደሱ ናቸው እና ስለዚህ እነዚህ አምላክ ቀድሷቸዋል። አምላክ ራሱ ቅዱስ ነው። ወሪቱ ቅዱስ ናተይ መርከብ ሰረግላው ቅዱስ ነው። እዛ ደግሞ ሲል ደሞ ዙፋኑ እዛ ደግሞ የእስራኤል ተቀደሰ አገሪቱ ቅዱስ ናተይ ጽዮን ቅዱስ ናተይ ቤተ መቅደስ ቅዱስ ነው። ቅዱስ ቅዱስ አለበት። ይህ ሁሉ በአደም ን የዘመር የዘመርኩተይ እነዚህ ናቸውና ስለዚህ የእስራኤል አምላክ የተባረከ ተቀደሰ ይሆን። ስለዚህ አሁን ቤተሰን በዚህ በኢራንና በኢስራኤል በነበረው ጦርነት አምላክ እንዲህ አድርጎ እንደረዳነ እስራኤልን በመት ቅዱሳን መሆኑና እስራኤል የመርጠው መሆኑን ከዚህ አስመስክሮ ላይ እንዲህ አድርጎ ከውጭ አገር ስንት 2000 ኪሎ ሜትር ሄደው እስራኤል ያን አገር በቁጣቸው ማድረጋቸው በጣም ለአምላክ ምስጋና ይገባል። እና አሁን እዚህ ደግሞ በመት ለህዝባችን የሚመክረው የሚመክረው ቢኖር እንዲያለውን ፈጣሪያችንን እንዲያለን አምላካችንን ሌት ቀን ሌት ቀን እንዲያው አምላካችን ማመስገን ይገባናል። ይሁላችሁ ያል ግን እበትናችሁ ግን በሰበሰባችሁ አለው። አዎ ደግሞ ሰብስቤ ያልተከላችሁት ፍሬ፣ ያልማሳችሁት ውሃ ምንጭ፣ ያላረባችሁ አረባችሁ፣ ስጋ ወተቱ ሁሉ እሰጣችሁ አለው። በቃል ግን አውቀው ዛሬ ዛሬ እያንዳንዳችን ቪላ ቤት ገዝተን፣ ኮተሽ ቤት ገዝተን፣ በቃ ሁሉ ስጋው ቤታችን መካሩ ሙሉ ቤታችን ሞልቷል። ይሄን ያጉስ በቃል ቁሞ እሱ ሲሰጠና እኛ ደግሞ ለአምላክ ደግሞ ወረታ ሁለዚእንድናመሰግነው ለእሱ ምግብ አይበላም፣ እሱ መጠጥ አይጠጣም። እንኳንስ መምህራችን ሙሴ ምን አለ አምላክን ትበላና ያለህ ምግብ አለው ትበላና ያለህ ምግብ አለው። አይ ምግብ ምስጋናውን አለ። ጠዋት ማታው ሲያመሰግነኝ እ ስ ምግቢ ያለ መጠጥ ሳጠጠናለ አለው። መጠጤ ደግሞ አለ ሰው ኃጢአት ሰርቶ እያለቀሰ ሲመለስ ተጸጽቶ ለምን አ ስራውተይ ለምን አስቀየምኩ ብሎ እየተጽ ሲመለስ ያነው መጠጥ ለ ስለተኛና <laughs> ና <laughs> ። አለው ደሞ ሙሴ ረመጅ ተኛና አላ አለው። እስቲ እንካ ሁላችን ዋንጫችን ይቻለ ውሃ ነገ ዋንጫ ሰጠው፣ ጠርሙስ ሰጠው። አሁን እንዲያው ሃመሽ ደግሞ ሰጠው። እንቅልፍ ወሰደበትና ውጣ አለው ተሰበረ። እየውልህ አለ እኔ ብተኛ ዓለም እንዲፈርስ ነው አለ። እና ስለዚህ አልተኛም። የእስራኤል አምላክ ዓይኑም አይተኛም አያንቀላፋም። እና ስሙ የተባረከ የተቀደሰ ይሁን። ጊዜ ብንዘምረው ብንወድሰው፣ ብናመሰግነው ለአምላክ ጥሩ ነው፣ ለእኛ ደግሞ አስፍነውና በምድርም ካለን አምላክ ይጠብቀናል። እንዲያርጉ አምላክ ተጠላሶ ይዋጋልናል፣ ከፍ ከፍ ያደርጋናል። በሰማይ ደግሞ አልፎ ደግሞ ይቆየናል። ውላጥ ያሰራም ደግሞ አልፎ ደግሞ ደሞዛችን ነው በሰማይ ይቆያልና አምላከኛ ጋር ይሆን የዘመረው ዝማሬ የተሰጉም የተረጎም ነው ሁሉ ለዙ ደርሶ እንደው ትምህርት ሚሆን ያርግ እያልኩኝ እመኛለሁ። አመሰግናለሁ። አማም አመሰግናለሁ። ቄስ ዮሴፍ ሀይም በጣም አመሰግናለሁ ስለሰጡን ትምህርት ወደፊት ደግሞ በተመሳሳይ የትምህርት ጊዜ እስከምንገናኝ ለጊዜው በጣም እናመሰግናለን። በደና ቆዩ። እንዲሁም አድማጮቻችን ወይም ተመልካቾቻችን በጥሞና ስለተከታተላችን እናመሰግናለን። በደና ቆዩ።